ሰላም ውድ አድማጮቻችን። በዘመናዊ እግር ኳስ ውስጥ ከሚያስደስቱን እግር ኳስን እንደንወድ ምክንያት ከሚሆኑን ተጫዋቾች ውስጥ አንዱ የሆነው ፍሎሬን ሪትዝ። ይህንን ተጫዋች ከባየር ሊቨርኩሰን ሊቨርፑሎች ለማስፈረም ጫፍ ደርሰዋል። ኦልሞስ እየተጠናቀቀ ይገኛል። ይህንን ተጫዋችን ለማምጣት እንግዲህ ሊቨርፑሎች 130 ሚሊዮን ዩሮ እስከ 18 ሚሊዮን ፓውንድ በጭማሪ ጉዳይ እየተደራደሩ ነው። ተጫዋቹ ሊቨርፑልን መርጧል። እነዚህ ሁሉ ጉዳዮች በጣም ለሊቨርፑል አስደሳች ናቸው። ሊቨርፑሎች ለምን ይህንን ተጫዋች ፈለጉት? ምክንያቱም ባላችሁን በዚህ ፕሮግራማችን የምናቀርብላችሁ ይሆናል። ይህ ተጫዋች በዣቪ አሎንሶ ስር ባለፉት ሁለት ዓመታት እንዲሁም ደግሞ በኒግሊስ ማንሰር በሃያ አራት ዩሮ አይተነዋል። በጣም አስደማሚ የሆነ የእግር ኳስ ችሎታ ያለው ተጫዋች ነው። በተለይ በአስር ቁጥር ሊቨርፑል ከኩቲኒዮ በኋላ የሚያገኙት ትክክለኛው የአስር ቁጥር ተጫዋቻች ይሆናል። በሴቦዝ ላይ ነበረው የዘንድሮ ድራመት የቀጠሉት። ነገር ግን ሊቨርፑል አንዳንድ ጨዋታዎች ላይ ሁሌ በመልሶ ማጥቃት የሚጫወት ቡድን ይሆናል። ያ ደግሞ ለጉዳት የሚያጋልጥ የሆነ አጫወት ነው። ስለዚህ ተጫዋች መምጣቱ ትልቁን ስራ የሰሩት አርነ ስሎት ናቸው። አርነ ስሎት በሊቨርፑል ቤት ብዙ ነገሮችን እየለወጡ ይገኛሉ። አንደኛው ተጫዋቾችን ወደ ሊቨርፑል እንዲመጡ ማድረግ ነው። ከዚህ በፊት የርገን ክሎፕ ሲያደርጉት የነበረውን በተደጋጋሚ አሁን ደግሞ አርነ ስሎት ያንን በሚገባ እያደረጉ ይገኛሉ። ከዚህ በፊት የርገን ክሎፕን ተማምነው አሊሰን ቤከር፣ ቨርጅል ቫንዳይክን፣ ፋቢኒዮን እንዲሁም ምርጥ ምርጥ የሆኑ ተጫዋቾችን በአለም መድረክ ላይ ምርጥ ብቃታቸውን ያሳዩ ተጫዋቾች ወደ ሊቨርፑል እንዲመጡ አድርገው ነበር። አሁን ደግሞ አርነ ስሎት ይበ በተለይ የኬሪኬዝ ጉዳይ የጀርሚ ፍሬምፖንግን ጉዳይ ፍሎረንት ዊርዝን በማሳመኑ ረገድ ትልቅ ስራን ሰርተዋል። በተለይ ፍሎረንት ዊርዝን በማሳመን በኩል በተለይ በጣም በጥሩ ፐርፎርማንስ ባየር ሙኒክ ይህንን ተጫዋች ለማስፈረም ጥረት አድርጎ ነበር። ተጫዋቹ ሊቨርፑልን እንዲመርጥ ያደረገው ማንቸስተር ሲቲን ጥሎ ለሊቨርፑል የተሻለ ቅድሚያ እንዲሰጥ ያደረገው ግን አንድ ምክንያት ነው። ያም አርነ ስሎት ናቸው። አርነ ስሎት ምን ያክል በሊቨርፑል ቤት መጥቶ መድመቅ እንደሚችል በሚገባ አሳይተውታል። ያንን አምኖ ወደ ሊቨርፑል ቤት የሚመጣ ይሆናል ሊቨርፑል በዚህ ተጫዋች ብዙ ነገሮችን የሚያገኝ ይሆናል። ምን ምን ነገሮችን ያገኛል? ምን አይነት ዝውውርስ ለሊቨርፑል ይሆንለታል? በዚህ ፕሮግራማችን እናቀርብላችሁ ይሆናል። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ውድ አድማቻችን ሊቨርፑልን በዚህ ሁኔታ ላይ በዚህ ተጫዋች ድርድር ጉዳይ ላይ ሁለት ቡድኖች በሚገባ ተፎካክሮታል። አንደኛው የሚሆነው ሁሌም የምናውቀው ማንቸስተር ሲቲ ነው። ከፍተኛ ገንዘብን በመውጣት የሚታወቀው ማንቸስተር ሲቲ ጥረቶችን ቢያደርግም ሊቨርፑልን ግን ማሳመን ከሊቨርፑል ይህንን ተጫዋች መውሰድ አልቻለም። ስለዚህ ብዙውን ጊዜ ማንቸስተር ኢንተር ሲቲዎች የሚሰጡት አስተያየት ምንድን ነው? የሚሆኑ ተወዷል፣ ዋጋው ወይም ከፍተኛ ገንዘብን መጠየቃቸውን በማስመልከት የሚወጡ ይመስላሉ። ነገር ግን እነዚያ ትክክለኛ መረጃዎች አይደሉም። ውድ አድማጮቻችን ማንቸስተር ሲቲ የወጣው ፍሎረንት ዊርትዝ ማንቸስተር ሲቲን የሚፈልግ ሆኖ አልተገኘም። ለዛ ነው ከዛ ውጭ ውድ አድማጮቻችን፣ ሌላ መነሳት የሚጠበቅበት ነጥብ ብዬ የማስበው ባየር ሙኒክ ነው። ካምፓኒ ይህንን ተጫዋች ማምጣት ይፈልጋል። ነገር ግን ከሙሴላ ጋር እንዴት አድርጎ አጣምሮ የተሻለው ውጤታማ እንደሚያደርገው በዚህ ተጫዋች በግልጽ አልነገረውም። ለምን ፍሎረንት ይህንን ያክል ተፈላጊ ተጫዋች ሆነ? ይህንን ያክል ሚሊየን ፓውንድስ ለምን ማውጣት ተፈለገ ካላችሁኝ ይህ ተጫዋቹ ደርማዎቻችን በዓለም መድረክ ላይ ካሉ ገና ታዳጊ ከሆኑ በዓለም መድረክ ላይ በትልልቆቹ ቡድኖች ውስጥ ካሉ ትልልቅ ተጽዕኖ ፈጣሪ ተጫዋቾች ጋር መፎካከር የሚችል ነው። ከጁድ ቤሊንጋም፣ ከፔድሪ ከባርሴሎና ካለው እንዲሁም ከሪያል ማድሪዱ ቤሊንጋም፣ ከሙሴላ ከባየር ሙኒክ ካለው ከእነዚህ ጋር መወዳደር የሚችል አቅም ያለው ነው። ቀጣዩን የባላንዶር ሁሉ የማሸነፍ አቅም ያለው ነው በፖቴንሻል ደረጃ ነገር ግን ፐርፎርማንሶቹ ምን ምን ይመስላሉ የሚለው ነው እንግዲህ ፍሎሬን ሪትዝ በ343 በሚጫወተው የዣቪ አሎንሶ ባየር ሊቨር ኩሰኑ ውስጥ ከሶስቱ የመጀመሪያዎቹ ኢንቨርትድ ዊንገር ሆኖ እንደ አስር ቁጥር ከሚሰለፉት ሁለቱ አስር ቁጥሮች የግራ መስመሩን የሚዘው የአስር ቁጥር ተጫዋች ሆኖ የሚጫወተው ድክመቱንም ጥንካሬውንም ነው የምንነግራችሁ። ደድማቻችን ነን። ፔናልቲ ኤክስጂን በምታዩበት ጊዜ በጣም የሚገርም ነው። በነን ፔናልቲ ኤክስጂ በዜሮ ነጥብ አራት ሁለት ናቸው። እንግዲህ ፐርጌም ነን ፔናልቲ ኤክስጂ የሚፈጥረው ከዛ ውጭ በጨዋታ ውስጥ ግን ኤክስጂ የሚፈጥርበት አቅም ወይም ደግሞ ኤክስፔክተድ ጎል 0 3 ነው። ጥሩ የሚባል ነው። ከሚመታቸው ሹቶች ውስጥ 50 ፐርሰንቶቹ የተሳኩ ናቸው። በተለይ ከሳጥን ውጭ ወደ አድማቻችን። ይህ በእግራውም በቀኙም መምታት የሚችል ነው። አንድ ለአንድ ግንኙነቶችን በሁለት እግሩም ድሪብል ማድረግ የሚችል ነው። ሳንቲ ካዞርላን የምታስታውሱ ከሆነ ይህን አይነት ብቃት ታያላችሁ። ከዛው ቶኒ ክሩስ ታዳጊውን ቶኒ ክሩስ የሚያስታውስ አይነት ብቃትም አለ። ቶኒ ክሩስ በመጀመሪያዎቹ የአጫወት ጊዜው በባየር ሊቨርኩሰን በነበረበት ጊዜ ከዛው በቀጥታ በባየር ሙኒክ ዋና ቡድን በነበረበት ጊዜ በፔፕ ስር የመጀመሪያዎቹ የአስር ቁጥር ሚናዎችን ይዝን ነበር። ነገር ግን በኋላ ወደ ሪያል ማድሪድ ከመጣ በኋላ ነው በተለይ ወደ ስምንት ቁጥር ሚናው የተመለሰው። ያንን የሚያስታውስ አይነት ብቃት ነው። በፖሴሽን በኳስ ቁጥጥር በኩል በጨዋታ ውስጥ ወደ 62 ኳሶችን መንካት የሚችል ነው። በጨዋታ ውስጥ እንግዲህ ፓስ ፐር ናይንቲ የምንለው ማለት ነው። 85 አኪሬሲ ያለው ምንም፣ ይሄ ምን ያክል ጽድት ያለ ከኳስ ጋር በአስር ቁጥር ሚና የተሻለ ብቃት እንዳለው ነው። እኔን ያስገረመ ቁጥር ግን 14 ኳሶችን ወደፊት ነው የሚወስደው። ይህ ለሊቨርፑል እንግዲህ ሙሐመድ ሳላ፣ ዲያዝ እና ጋክፖ የሊቨርፑል የአጥቂ መስመርን በጣም ማሻሻል ማስተካከያ የሚችል ነው። ፕረስ ሬዚስታንስ ነው ባጨዋወት ስታይሉ ለአርነ ስሎት ያንን የተለየ ብቃቱን ይሰጣል። ፕረስ ማድረግ ላይ ጥሩ የሚባል ነው። ትንሽ እንደ ችግር የሚነሳው የጉዳት ችግሩ ነው። በጉዳት እንግዲህ አንድ አመት ከስድስት ወር በኤሲኤል ጉዳት ተቸግሮ ነው የመጣው። ነገር ግን ከጉዳቱ መልስ አሁን ባለፉት ጊዜያቶች በወጥነት ቡድኖችን እያገለገለ እንዳለ የሚታይ ነው። እድሎችን በመፍጠር በኩል ካያችሁት በጨዋታ ውስጥ እንግዲህ መፎካከር የሚችለው ከነ ኮል ፓልመር ከነ ኦዴጋርድ ጋር ነው። የተሻለ ብቃቱን በቡንደስሊጋው እያሳየ ይገኛል። በጨዋታ እንግዲህ ኤክስፔክትድ አሲስቱን ካያችሁት ዜሮ ነጥ ሁለት ነው። ፓስፐር የፋይናል ሰርዱ ላይ ፓሶችን በማድረግ በጨዋታ ውስጥ ስድስት ኳሶችን ፋይናል ሰርዱን ማቀበል የሚችል ነው። በጨዋታ ውስጥ የስንጠቃ ኳሶች ፓስ ስሩ የሚያደርጉ ፓሶችን በማድረግ ስሩ ፓሶችን በማድረግ በጣም የሚደነቅ ነው። አንድ ነጥብ አምስት ሁለት ያለው ነው። አሁን ለሊቨርፑል ሁለት አይነት ሚናዎችን ሊጠቀም ይችላል። ሴቦዝ ላይ እንዳለ የግራ መስመር ከኬርኬዝ ጋር በጣም የተለየ ሚና ሊኖር ይችላል። ምክንያቱም ኬርኬዝ መስመሩን ጠብቆ ስለሚጫወት ኢንቨርትድ የሆነና በዚህኛው የአስር ቁጥር ሚናነት የተሻለ ብቃቱን ልናይ እንችላለን። ያ አንዱ ሚና ነው የሚሆነው እንግዲህ ከፔድሪ ጋር ሁሉ ፔድሪ አይተ ይመታችሁታል። ሹት የሚያደርግበት ምጠል የኛውም ልጅ ሹት ማድረግ በጣም ክህሎት ያለው ተጫዋች ነው። በጣም ጥሩ ነው። እንግዲህ ማንቸስተር ሲቲ ኬቨን ዲብሮናን ለመተካት ነው የሚፈልገው እና ኬቨን ዲብሮናን የሚመስሉ ረጃጅም ኳሶችን መላክ የሚችል ነው። ዲብሮና የተለየ ተጫዋች ነው። በወጥነት ላለፉት ስምንትና አስር ዓመታት ያሳየ ነው። ስለዚህ ሊቨርፑል ኩቲኒዮን ከለቀቀ በኋላ ሁሌ በትራንዚሽን የሚጫወት ቡድን ነበር። አሁን ኳስን ይዞ የሚጫወት ቡድን አይነት ብቃት ልናይ እንችላለን። ሊቨርፑል ያጫወት ስታይል ወደ ሶስት አራት ሶስት በተለይ አርነ ስሎት በጨዋታ ውስጥ ቅርጻቸውን መቀያየር ስለሚፈልጉ ፍሪምፖንግ በመስመሮች መካከል የሚያጠራቃ ከሆነ የቀድሞ የቡድን አጋሩ ማለት ነው። እኛው ተጫዋችም የተለየ ፐርፎርማንሱን ሊያሳይበት የሚችል ሚና ይኖራል። እንግዲህ በእኔ እይታ ከቤሊንጋም የተሻለ ተጫዋች ነው ከጁድ ቤሊንጋም በአስር ቁጥር ሚናነት ካያችሁት ከፔድሪም አንዳንዴ በጣም የተሻለ ሆኖ ይታያል ነገር ግን ፔድሪ የስምንት ቁጥር ሚናነትን ባህሪያ አለው ወደ ኋላ መለስ እያለ የሚጫወትበት ፐርፎርማንስ አለው ከዛ ውጭ ግን መጫወት ስታይሉን በጣም ወሳኝ ነው የፔድሪ ምክንያት ወደኋላ ኋላ መለስ ብሎ መጫወቱ ነገር ግን በጣም የተለየ በአርነ ስሎት ስር መውጣት የሚችል ነው እንደ ችግር ሊነሱ የሚችሉት ነጥቦች ምንድን ናቸው ካላችሁኝ የመጀመሪያው የሚሆነው እንግዲህ በጣም ጥሩ የሚሆነው እና ደካማው ብቃቱ የሚሆነው የአየር ላይ ኳስ ላይ ደካማ ቁመቱን በሚያስመለከት በፊዚካል በኩል እንግሊዝ ፕሪሚየር ሊግ አስቸጋሪ ሊሆንበት ይችላል። ግጭቶች እንዳያጋጥሙትና ጉዳቶቹ እንዳያገረሹ የሚስት ኦዚል አይነት ሁኔታዎች እንዳይመጡ። ነገር ግን በጣም ጠንካራ ተጫዋች ከሚባሉት ውስጥ አንዱ እንደሆነ መረሳት የለበትም። መከላከሉ ረገድ ካያችሁት ዲፌንሲቭ በጣም ጥሩ ክህሎት ካላቸው ተጫዋቾች ውስጥ አንዱ ነው፣ በተለይ ወደኋላ ተመልሶ ተጫዋቾችን በማስጣል ቦታዎችን በመሸፈን ረገድ። ስለዚህ አርነ ስሎት በዚህም ረገድ በሚገባ መውደድ የሚችሉ ናቸው። ለሊቨርፑል በምን ረገድ ሊያግዝ ይችላል ካላችሁኝ ደግሞ ፓስ በማድረጉ ሂደት ውድ አድማጮቻችን በጣም አስገራሚ ሁኔታ አለ። ሊቨርፑል ትሬንት አሌክሳንደር አርኖልድን ሲያጣ ትሬንት አሌክሳንደር አርኖልድ በሊቨርፑል ቤት ምን አይነት ሚና ነበረው ብላችሁ ወደኋላ ተመልሳችሁ የምታዩ ከሆነ ሊቨርፑል ሶስቱ አማካኞቹ የስምንት ቁጥር ሚና ያላቸው ሀይ ኢንተንሲቲ የሚጫወቱ መካሊስተር፣ ሶቦዝላይ እና ሪያን ግራቨንበርግን ብታያቸው በጣም ፓስ በማድረግ ወደፊት በማጥቃት ላይ ያተኮረው ቡድን ነበር አይደለም? ነገር ግን ይህኛው ተጫዋች መምጣት በዛ ጨዋታ ውስጥ የአርኖልድ ሚና ምን ነበር? ፓሶችን ማድረግ የተለየ የአስር ቁጥር ሚና እንዲኖሩ ያደርጋል። በተለይ ቀይ መስመር ይነሳ እንጂ አሁን አርኖልድን ሲያጡት ከፍተኛ አስር ቁጥር ይዞ መጥተዋል። ስለዚህ ማካሊስተርና ሰቦዞ ላይ በስምንት ቁጥር ሚናነት ይለዋወጣሉ። ከዛ ውጭ ደግሞ ከግራ መስመር ላይ የተነሳም ይህንን ፐርፎርማንሱን ልናይ የምንችልበት እድል ሰፊ ነው የሚሆነው። በጣም አስደማሚ ተጫዋችን በሊቨርፑል አግኝቷል ብዬ አስባለሁ። ረጃጅም ኳሶቹን በምታዩበት ጊዜ ውድ አድማጮቻችን፣ ፖል ስኮልስን ዚዳንን የሚመስሉ ረጃጅም ኳሶችን ይታይበታል። በዣቢ አሎንሶ ስር መሰልጠን ትልቅ አቅሙን እንዲያሳድግ ያደረገው ሁኔታ ነው። ከዛ ውጭ እንግዲህ አርነ ስሎት ይህንን ተጫዋች በተለይ በቦል ፕሮግሬሽን በኩል ኳሱ ሊቨርፑል በሚመሰርትበት ጊዜ በሚቸገርበት ጊዜ ከነ ከርቲስ ጆንስ ጋር ፉክክርም ለሚያደርግበት ሁኔታ ላይ እንግዲህ የተሻለ ብቃቱን ያሳያል ብዬ አስባለሁ። ነገር ግን ሊቨርፑል ሽያጮች ላይ የዚህ ተጫዋች መምጣት ሀርቪ ኤሊየት በቡድን ውስጥ ቦታ እንደሌለው የሚያሳይ ይመስለኛል። በእኔ በግልጽ ሀርቪ ኤሊየት ቡድን ውስጥ መልቀቅ ይጠበቅ፣ ምክንያቱም ከርቲስ ጆንስ እንዲሁም ሰቦዝ ላይ ፍሎሬንት ዊልስ ማካሊስተር አስርና በስምንት ቁጥር ላይ ይጫወቱ ይችላሉ። ስለዚህ እነዚህ አራቱ ተጫዋቾች እየተፈራረቁ የሊቨርፑልን ማገዝ የሚችሉ ነው። ይህ ገር የእንግዳ በንበረግባ ስድስት ቁጥር ላይ ይኖራሉ። ማካሊስተርም ሊያገዛቸው ይችላል። ስለዚህ ሊቨርፑል የተሻለ ነው የሚያደርገው። ሊቨርፑል ይህንን ተጫዋች በማምጣቱ በጣም በብዙዎቹ እንግዲህ አድማጮቻችን ተጫዋች ባላንዶር ያሸንፋል። ሊቨርፑልን ደግሞ ወደሚፈልጉት የቻምፒዮንስ ሊግ እንዲሁም ደግሞ ፕሪሚየር ሊግ ዋንጫውን በድጋሚ እንዲያገኙ የሚያስችላቸው ይሆናል። ወደ አድማቻችን የስፖርት ነው ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።